ወይኔ! መጣ መጣ መጣ መጣ መጣ መጣ! ወይኔ መጣ መጣ መጣ። በሰላም ነው ተረፍክ? ምንድነው ምንድነው የሚመጣው? ወጌ ቲዩብና ወጌ ቲዩብ ሳምንቱን ጠብቆ ሊያዝናናችሁ መቷል። ወገኔ ለዚህ ነው እንዴ? አሁን ለዩቲዩብ ነው እንደዚህ። እና ታዲያ ወጌ ቲዩብን ሰብስክራይብ ባለማድረግ ተጎርታለስ። ከዛ ይሄ እንደዛ ሆነ ይደረጋል። ሰብስክራይብ አሁን ሰብስክራይብ በማድረግ